አፈር በምንጠቀጥቅበት ጊዜ ሁለት ነገር መሰረታዊ ነው። የመጀመሪያው የምንስገባው የውሃ መጠን ሲሆን ሁለተኛው ደግሞ የአፈሩ ክብደት ወይም ዴንሲቲ ነው። ትክክለኛው የውሃ መጠን ለአፈሩ ከሰጠነው በኋላ የምናገኘው ትክክለኛ ክብደት ወይም በእንግሊዘኛ ማክሲመም ድራይ ዴንሲቲ ነው። አፈር ስንጠቀጥቅ ኦፕቲመም ሞይስቸር ኮንተንት እና ማክሲመም ድራይ ዴንሲቲን ማሟላት አለበት። ለአፈሩ ትንሽ ውሃ ከሰጠነው አፈሩ ደረቅ ስለሚሆን እርስ በርሱ አያያዝም፣ ማለት የሚፈልገውን የተጠቀጠቀ የአፈር ክብደት አናገኝ ለአፈሩ ብዙ ውሃ ከሰጠነው ደግሞ ጭቃ ይሆንና ጥንካሬውን ያጣል። ከዛም ውሃ ሲደርቅ ደግሞ ይሰነጠቃል። ትክክለኛው የውሃ መጠን ለአፈሩ ልክ እንደ ሲሚንቶ የሚያያዝ ይሆናል። ከግንባታ በኋላ ደግሞ መሬቱ እንዳይሰምጥ እና እንዳይሰነጠቅ ያደርገዋል። የተለያዩ የአፈር አይነቶች የተለያየ የውሃ መጠን ያስፈልጋቸዋል። ውሃ ወደ አፈሩ ከማስገባታችን በፊት የአፈሩ አይነት ማወቅ አስፈላጊ ነው። ትክክለኛው የውሃ መጠን መንገድ፣ የህንፃ መሰረት እና የተለያየ የካብ ስራዎች ስንሰራ አስፈላጊ የውሃ መጠን መጠቀም አፈርን የመጠቅጠቅ ምስከር ነው።